አረጋዊ አቡነ አረጋዊ በሀገራችን ስም አጠራራቸው ከከበሩ አባቶች አንዱ ጻድቅ ናቸው። አረጋዊ ማለት ያረጀ፣ የሸመገለ፣ አዋቂ ትልቅ ሰው ማለት ነው። ጻድቁ የተወለዱት በአራተኛ መቶ ክፍለ ዘመን አጋማ ሲሆን አባታቸው ይስሐቅ የሮም ንጉስ ነበር፣ እናታቸውም ቅድስት እድና ትባላለች። የመጀመሪያ ስማቸው ዘሚካኤል ይባል ነበር። አቡነ አረጋዊ ከተሰዓቱ ቅዱሳን ወይንም ከሮምና ኤሽያ ከወጡ ከዘጠኙ ቅዱሳን አባቶች አንዱ ናቸው። ጥበብ መንፈሳዊ ሲማሩ አድገው ወደ እስክንድሪያ ኮብልለው ገዳም ገቡ። አበምኔቱም አባ ጳኩሚስ በፈቃደ እግዚአብሔር የመጡ መሆናቸውን አውቀው መዓርገ ምንኩስና ሰጥተዋል ተጋጭቸዋል። የንጉስ ልጅ መባልን የንጉስ አልጋ ወራሽነትን ረስተው የሞቀ ቤተሰባቸውን ንቀው ትተው ገዳም ገብተው በምንኩስና ተወስነዋል። አበምኔቱም ወደዚህች የሕይወት መንገድ ስለመራህን ብፁህ አረጋዊ መባል ይገባሃል ብለው የበሰለ አስተሳሰባቸውን መሠረት አድርገው ገና አንድ ፍሬ ህፃን እያሉ አረጋዊ ተብለው ተጠሩ። አባታችን በተጋድሏቸው ከአባ እንጦንስ፣ ከአባ ጳውሊ እና ከአባ መቃርስ ቀጥሎ በአራተኛ ማዕረግ አበ መነኮሳት ሆነው ተመርጠዋል። በገዳመ ዳውናስ ሰባት ዓመት ከቆዩ በኋላ ወደ ሮም ተመልሰው ሲያስተምሩ የሀገራችንን ዜና ሰምተው ለመምጣት በ480 ዓመተ ምህረት መንገድ ጀመሩ። ቅዱስ ሚካኤል በክንፉ ተሸክሞ አክሱም አድርሷቸዋል። ተመልሰውም ሄደው ስለ ኢትዮጵያ ቅድስት ሀገር መስክረዋል። ሐዋርያ ሳይላክላት በሃይማኖት በምግባር ጸንታ ትኖራለች ብለው ለሰባቱ ዘመዶቻቸው ሲያደርጋቸው አበ መነኮሳት ነገሯቸው። ስምንቱ ሁሉ ጓዛቸውን ጠቅልለው በሮምም ነግሰው የነበሩ ይስሐቅን ወይንም አባ ገሪማን ጨምሮ ንጉስ አልሜዳ በነገሰ በአምስተኛ ዓመት ማለትም በአራት መቶ ሰማኒያ ዓመተ ምሕረት ወደ ኢትዮጵያ ዘጠኝም ሆነው መጥተዋል። ለቅዱሳኑ መምጣት ዋነኛ ምክንያት ንጉስ አልሜዳ ያነሳውን የሁለት ባህሪ ትምህርት በመቃወማቸው የደረሰባቸውን የነገስታት ጫና ለመከላከል ሲሉ ነው። የአባ አረጋዊ እናታቸው ቅድስት እድናን ደቀ መዝሙራቸውን ማትያስን አስከትለው እግረ መንገዳቸውን እያስተማሩና ድውያንን እየፈወሱ ደብረ ዳሞ ደረሱ። ከእግረ ደብር ሆነው አሁን ይህን ተራራ በምን ልወጣው እችላለሁ እያሉ ሲያወጡ ሲያወርዱ በንግግሩ ሐሰት የሌለበት አምላካችን በነቢዩ ዳዊት ላይ አድሮ በመዝሙር 90/91 ከቁጥር 11 እስከ 16 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዝዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸውም ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶን ትረግጣለህ። እንዳለው የታዘዘ ዘንዱ መጥቶ ስልሳ ክንድ በሚያህል ጭራቱ ተጠምጥሞ ቅዱስ ሚካኤል ሰይፈ እሳቱን ይዞ የጠበቃቸው ከተራራው አናት አድርሷቸዋል። ወዲያው ሀሌ

ብለው አመስግነዋል። ቦታውም ደብረ ሃሌ ሉያ ተብሏል። በዚያም ዕለት ግማሽ ህብስት በልተው ጠገቡ። ከዛ በኋላ ግን ምድራዊ ህብስት አልተመገቡም። በሰንበተ ክርስቲያን ከቅዳሴ በኋላ ቅዱሳን መላእክት ህብስተ ሰማይ እያመጡላቸው ይመገቡ ነበር እንጂ። ኋላ ግን ዜና ጽድቃቸውን ሰምተው ከስድስት ሺህ ያላነሱ ደቀ መዛሙርት ተሰብስበውላቸዋል። ዘጠና ዘጠኝ ዓመት ሲሞላቸው ጌታችን በመንፈቀ ሌሊት ተገልጾ ምድራዊ መንግስትህን ትተህ ስላገለገልከኝ ህልፈት ሽረት የሌለባትን ሰማያዊ መንግስቴን አወርሰሃለሁ ብሎ ኪዳን ሰጣቸው። ስምም የተማጸነውን እስከ 15 ትውልድ ድረስ እምርልሃለሁ አንተም ከሞት ገጽ ትሰወራለህ ብሎ ተስፋቸውን ነገራቸው። እሳቸውም መነኩሳቱን ሰብስበው ከእንግዲህ በስጋ አታዩኝም ብለው ነገሯቸው፣ አበምኔት የገዳም አባት ወይንም አለቃ ሾሙላቸው። ጥቅምት 14ም በዚያው በደብረ ዳሞ ተራራ በስተምስራቅ አቅጣጫ እንደ ሄኖክ እንደ ኢልያስ ተሰውረዋል። የጻድቁ በረከታቸው፣ ቃልኪዳናቸው፣ አማላጅነታቸው በሁላችንም ላይ ለዘላለም ጸንቶ ይኑር። አሚን።